ሰላምሙ አለይኩም ወረህመቱላሂ ወበረካቱ። የነቢዩ ሙሳ አለ ሰላምና የመለከተልሞት ታሪክ። ዛሬ ስለ መለከተልሞት፣ የሞት መላእክትና የታላቁን ነቢዩ ሙሳ አለ ሰላም ስላጋጠማቸው አስገራሚ ክስተት እናወጋለን። መለከተልሞት የአላህ ሱብሓነሁ ወተዓላዎች ከብርሃን የተፈጠሩ የፈለጉትን ቅርጽ የመያዝ ችሎታ ያላቸው ንጹሕ ፍጥሮች ናቸው። ዋናው ባህሪያቸውም ቢሆን ከአላህ ትእዛዝ አለመውጣት ነው። እንደ ሰው ልጆች መልካም ነገርን የመምረጥ ወይም መጥፎ ነገርን የመፈጸም ነፃ ፈቃድ አልተሰጣቸው። ተፈጥሯቸውም የአላህን ትእዛዝ ብቻ እንዲፈጽሙ ተደርጎ ነው። መላይካዎች ወንድም ሴትም አይደሉ። አላህ ሱብሓነሁ ወተዓላ መካ የነበሩት አጋሪዎች መላእክትን የአላህ ልጆች ናቸው ብለው የሚያምኑበትን እምነት ውድቅ አድርጓል ከታዋቂዎቹ መላይካዎች መካከል ጅብሪል አለህ ሰላም መጻሕፍትንና መልእክቶችን የሚያመጣ እስራፊል አለህ ሰላም መለከት የሚነፋ ሚካኤል አለህ ሰላም ዝናብንና ሲሳይን የሚመራ እዝራኤል አለህ ሰላም ወይም መለከተል መውት የፍጡራንን ነፍስ የሚወስድ በመባል ይታወቃል እዝራኤል አለህ ሰላም የአማኞችና የካህዴዎችን ነፍስ የሚወስድ እንደየሥራቸው ቅርጹን በመቀያየር መሆኑን ለነቢዩ ኢብራሂም አለህ ሰላም ጠይቀውት ታሳይቷቸው ነበር። ነቢዩ ኢብራሂም አለህ ሰላም መለከተል ሞትን ወይንም እዝራኤልን የካህዴዎችን ነፍስ የሚቀበልበትን አስፈሪ ቅርጽ እንዲያሳያቸው ጠይቀውት ነበረ። መላይካው መጀመሪያ ላይ ይህ ከአቅምህ በላይ ነው በማለት ቢመልስም ነቢዩ ኢብራሂም ዓለይህ ሰላም አጥብቀው በጠየቁት ጊዜ በመጀመሪያ ፊታቸውን እንዲያዞሩ ካዘዛቸው በኋላ ተመልሰው ሲመለከቱት ራሱ ላይ የእሳት ነበልባል የሚወጣ ጥቁር ሰው አዩ። በአፉ ውስጥም እሳት ነበር። ነቢዩ ኢብራሂም ዓለይህ ሰላም ይህን አስፈሪ ገጽታ ባዩ ጊዜም ራሳቸውን ስተው ወደቁ። ከንቁ በኋላ መላኢካው ወደ መጀመሪያው ቅርጹ ተመልሶ ነበር። እርሳቸውም አንድ ከሃዲ ይህን ቅርጽ ማየቱ ብቻ አሰቃቂና በቂው ስቃይ ነበር በማለት የቅርጹን አስፈሪነት ገልጸዋል። በመቀጠልም የአማኙን ነፍስ የሚይዝበትን ወይም የሚያወጣበትን ቅርጽ እንዲያሳያቸው ጠየቁት። መላይካውም አሁንም ፊታቸውን እንዲያዞሩ ካዘዛቸው በኋላ ተመልሰው ሲመለከቱት በጣም ውብ የሆነ አካል በነጭ ልብስ ያጌጠና ደስ የሚል መዓዛ ያለው ገጽታ ተመለከቱ። ይህ ውበት የተሞላበትን ገጽታ ሲገልጹ አንድ አማኝ ከዚህ ዓለም ሲሰናበት በምን ያክል ውብና ደስ በሚል ሁኔታ እንደሚቀበሉት በማየታቸው ነበር። የአማኙን ነፍስ ለመውሰድ የመጣው የመልአኩ ውበት በራሱ ለዚያ አማኝ ትልቅ የገነት በረከት ወይንም ሀብት ቅድመ ምልክት እንደሆነ ነው የገለጹት። አንድ ጊዜ የሞት መልአክ ነብዩ ሱሌይማን አለህ ሰላም ፍርድ ቤት መጥቶ አንድ ባልደረባቸውን በትኩረትና በግርምት ይመለከተው ጀመረ። ያ ባልደረባ የመልአኩን አስገራሚ እይታ ሲያይ በጣም ፈራ። ሰውየው የሞት መልአክት መሆኑን ባያውቅም ያ ትኩረት የተሞላበት እይታ የራሱን ሞት የሚያበሰር መስሎ ተሰማው። በዚህ ጊዜ መላይካው በንጹሕ መልክ እንጂ በሞት መልአክትነት ቅርጽ አልመጣም ነበረ። መላይካው ከሄደ በኋላ ነቢዩ ሱሌይማንን ዓለይሂ ሰላም ነፋስን ወደ በጣም በሩቅ ቦታ እንዲወስደኝ እዘዝልኝ በማለት ለመኗቸው። ነቢዩ ሱሌይማንም ዓለይህ ሰላም ነፋሱን በማዘዝ ሰውየውን ህንድ አገር ወስዶ አስቀመጠው። የሞት መልአኩ ነቢዩ ሱሌይማን ጋር ተመልሶ ሲመጣ ባልደረባቸውን ለምን በትኩረት እንደተመለከተው ጠየቁት። መለከል መውቱም ነፍሱን ህንድ ውስጥ እንዲወስድ ታዝዤ ሳለ ሰውየውን ግን እዚህ አገር ላይ በማየቴ ተገርም የነበር ሲል መለሰላቸው። ይህ ግርምት ትዕዛዙ ከመፈጸሙ በጥቂት ሰከንዶች ውስጥ የሚከሰት መሆኑን ያሳያል። ይህ ታሪክ የተወሰነን የሞት ጊዜና ቦታን በፍጹም የማይለውጥ መሆኑን ማለትም እያንዳንዱ ሰው የሚሞትበትን ጊዜ በአላህ ዘንድ አስቀድሞ መወሰኑን፣ አንድም ሰከንድ አይዘገይም ወይም አይቀድምም። ነፍስ የምትወሰድበት ትክክለኛ ቦታም አስቀድሞ መወሰኑን ያሳየናል። እዝራኤል የሚለው ቃል ከሞት መልአክ ስም ጋር የተቆራኘ ነው። ምክንያቱም የሁሉንም ሰው ነፍስ በአላህ ትዕዛዝ በክብርና በአክብሮት ይዛለና። የሞት መልአክ ቅዱስና ግርማ ሞገስ ያለው መልአክ ሲሆን፣ እያንዳንዱ ሙስሊም ሊታዘዘው ግዴታ አለበት። የሞት መላኢካ ዋና ኃላፊነቱ በተወሰነ ጊዜ የሁሉንም ሰው ነፍስ መያዝ ሲሆን በዚህም መለከተል መውት ተብሎ ይጠራል። ነፍስን ሰብስቦ ከያዘ በኋላ በቅያማ ቀን በአላህ ፊት ይዞ ይቀርባል። ከፍርድ በኋላም እንደየስራቸው በመለየት ወደ ጀነት የሚገባውን ወደ ጀነት፣ ወደ ጃሃንም የሚገባውንም ወደ ጃሉ እነዚህም በአላህ በመላእክቱ በመልእክተኞቹ በፍርዱ ቀን በመጽሐፍቱና በመልካምና በመጥፎ እጣ ፈንታ ማመን ናቸው። ከእነዚህ አንዱን መካድ እንኳን አንድን ሰው እምነቱን ሊያዳክምበት ይችላል። ነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም መላይካዎች ከብርሃን እንደተፈጠሩ ጅኖች ከጭስ አልባ የእሳት ነበልባል እንደተፈጠሩና አደም አለህ ሰላም ከአፈር እንደተፈጠሩ ነግረውናል። መላይካዎች ንጹሕና ብርሃናዊ የአላህ ፍጥረታት ሲሆኑ አላህ ስብሓንሁ ወተዓላ እንዲሰሩ ያዘዛቸውን ብዙ ተግባራት ያከናውናሉ። ትክክለኛው ቁጥራቸውን አላህ ብቻ ነው የሚያውቀው። ኪራ መልካቲቢን የተባሉ መላይካዎች የሰዎችን መልካምና መጥፎ ሥራ ይጽፋሉ። በይቱ አላህ ባለው ታዛዥነት ምክንያት የምድር ልመና ሥራውን እንዳያከናውን አላገደው። ከምድርም የተለያዩ ክፍሎች ጥቂት አፈር ወስዶ በአላህ ፊት አቀረበ። ከዚያም አላህ በገነቱ ውሃ ለውሶ አደም አለህ ሰላምን ፈጠረ። እዝራኤል አለህ ሰላም በዚህ ቆራጥና ፍጹም ታዛዥ ባህሪው ምክንያት የሰዎችን ነፍስ በጊዜዋ የመውሰድ ከባድና የማይቀር ኃላፊነት ተሰጠው። መለበላሁም ነፍሱንም አልወሰድኩም ይላል። ሞት ማለት ነፍስ ከሰውነት መለየትና ወደ ዘላለማዊው መኖሪያዋ መሄድ ማለት ነው። ሞት የአንድን ሰው የሥራ መመዝገቢያ መዝገብ ይዘጋል፣ የንስሐ በር ይዘጋል። እናም የሽልማትና የቅጣት ጊዜ ይጀምራል። አላህ በቅዱስ ቁርአኑ ውስጥ ነፍስ ሁሉ ሞትን ትቀምሳለች ብሏል። ስኬቱ የሚለካው ከእሳት ተወግደን ወደ ገነት ስንገባ ነው። በምድር ላይ ያለው ሁሉ ጠፊ ነው። ለሁሉም ሰው ሞት እርግጥ ነው፣ ነገር ግን ጊዜውና ቦታው በአላህ ብቻ ይታወቃል። አንድ ቀን የነቢዩ ሙሳ ዓለይህ ሰላም ሞት አንቃል ተቀበልና ነፍስህን ልውሰድ አላቸው። መልአከ ሞቱ በሰው መልክ በመቅረቡ ነቢዩ ሙሳ ዓለይህ ሰላም በአላህ ትዕዛዝ የመጣ መልአክ እንዳልሆነ አልተረዱም ነበር። እርሳቸውም ያዩት ያልተፈቀደለት እንግዳ፣ ያለ ፈቃድ የግል ቦታቸውን የጣሰ ሰው መሆኑን ነበርና ነቢዩ ሙሳም ዓለይህ ሰላም ጀግናና በጣም ቀናይ በመሆናቸው የሰውየውን ወይም የመለከተል መውቱን ሕገ ወጥነት አስቆጣቸው። በሰውየው ወይም በመለከተል መውቱ ላይ በጥፊ የኃይል እርምጃም ወሰዱበት። በዚህም ምክንያት መለከተል መውቱ ዓይኑ ተጎዳ። እርሱም ወደ አላህ ፍርድ ቤት ተመለሰና እንዲህ በማለት አቤቱታውን አቀረበ። ጌታዬ ነፍሱን እንድወስድ ወደ ባሪያህ ላከኝ እሱ ግን ሞትን አይፈልግምና እኔን አቆሰለኝ። በማለት ነቢዩ ሙሳ ዓለይሂ ሰላም እንዲሞቱ ባለመፈለጋቸው ሳይሆን ማንነቱን ባለማወቅ በሰውየው ላይ የወሰዱት እርምጃ መሆኑን አላሁ ሱብሓነሁ ወተዓላ ያውቅ ነበር። አላህም የመለከተል መውትን ዓይን ከፈወሰ በኋላ ለነቢዩ ሙሳ ዓለይሂ ሰላም ረዥም ዕድሜ ትፈልጋለህን? የምትፈልግ ከሆነ እጅህን በበሬ ጀርባ ላይ አድርግ። በእጅህ ስር ላለፈው ለእያንዳንዱ ጸጉር አንድ ዓመት ዕድሜ ይጨመርልሃል ተብለሃል ብሎ ነገራቸው። ነቢዩ ሙሳ ዓለይህ ሰላም ግን እንዲህ ሲሉ መለሱ፣ የዚህ ሁሉ ረዥም ዕድሜ መጨረሻውም ሞት ነው። ታዲያ ዛሬ ለምን አይሆንም? አሁን ለመሞት ዝግጁ ነኝ በማለት መለሱ። ከዚያም ፈጣሪያቸውን እንዲህ ሲሉ ለመኑ አዛኙ ጌታዬ ሆይ ለመቀበር ወደ ቅድስት ምድር ማለትም ቤተል መቅድስ በድንጋይ ውርወራ ያክል እንኳን አቅርበኝ። ቅርብ ሆኖ ለመቀበር መፈለጋቸው በዚያን ጊዜ የነበሩት ነቢያት ማዕከል ስለነበረ ነበረ። ነቢዩ ሙሳ ዓለይሂ ሰላም ለቤተል መቅዲስ የድንጋይ ውርወራ ርቀት ማለታቸው በቂ ቅርበት ያለው ግን በትክክል የማይታወቅ ወይም የማይጎላ ማለታቸው ነበረ። ይህን የነቢዩን ሙሳ ዓለይህ ሰላም ጸሎት አላህ ሱብሓነሁ ወተዓላ ተቀበለ። የመቃብራቸቻቸውን እንደተናገሩት እኔ በበይተልመቅድስ አቅራቢያ ቢሆን ኖሮ በመንገድ ዳር በቀይ አሸዋ ክምር አጠገብ ያለውን የነቢዩ ሙሳን ዓለይህ ሰላም መቃብር አሳያቸው ነበር በማለት ነገሯቸው። ሐዲሱም የመቃብሩን ትክክለኛ ስፍራ በበይተልመቅድስ አቅራቢያ ያለ ቀይ የአሸዋ ክምር በመግለጽ አላህ ጥያቄያቸውን እንደተቀበለ ያረጋግጣል። የእዝራኤል ዓለይህ ሰላም የመለከተል ሞት ዕድሜ በጣም ረጅም ከመሆኑ የተነሳ ራሱ በሰማይ እግሩም በምድር ይደርሳል። ብዙ አጋዥ መላኢካዎችም አሉት። በመጨረሻም የምድርና የሰማይ ፍጥረታት ሁሉ ጅብሪል፣ ሚካኤል ሳፊልና ሌሎች መላይካዎችም ሁሉ ሞትን ከቀመሱ በኋላ የሞት መላይካው በአላህ ስብሓነሁ ወተዓላ ትእዛዝ ሞትን እንዲቀምስ